ሻሎም ሻሎም ቤተሰቦች እንዴት ናቸው? እኔ ደህና ነኝ። ይህንን ቪዲዮ ለብዙ ሰዎች ቆርጣችሁ እየላካችሁ በቲክቶክም በፌስቡክም በዩቱብም በቴሌግራምም ቆርጣችሁ እየላካችሁ ለብዙ ሰዎች አድሶልኝ። የተለያዩ ማርኬት ምቶችን የምናፈራርስበት ጊዜ ነው። የጌታችን ጸጋና ሰላም ይብዛላችሁ። ዛሬ የምንማረው ስለ ስላሴ ነው። ስለዚህ ስላሴ ምንነት በደንብ በደንብ በጥልቀት የምንማርበት ጊዜ ይኖረናል። ስለዚህ እናንተ በደንብ ይህንን ቪዲዮ ቁርታቸው እየላካቸው ለብዙ ሰዎች እንዲደርስ እንዲታደርጉልኝ በዚሁ ለማሳሰብ ወዳለሁኝ። ቪዲዮን ሰብስክራይብ ማድረግ ጀምሩት። ሰብስክራይብ ያላደረጋቸው ልጆች፣ ላይክን ያላደረጋቸው ሰዎች ይህንን ቪዲዮ ላይክ አድርጉልኝ። ኮሜንትም ማሻሻል ያለበት ነገር ካለ የምናሻሽልበት ጊዜ ስለሆነ በደንብ ለማሻሻል እንሞክራለን። መጀመሪያ ከመጽሐፍ ቅዱስ አንድ ክፍል አነብና ከዛ ወደሚቀጥለው ጥቅሶችን እያየን ስላሴን በደንብ የምንማርበት ስርዓት ይሆነናል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን ቃል ለማንበብ እንሞክራለን ማለት ነው። ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ፣ እነሆም ሰማያት ተከፈተ፣ እግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየን። እነሆም ድምፀ ከሰማያት መጥቶ ከእርሱ ደስ የሚለኝ የሚወደው ልጄ ይሄነ ማለ ይሄ ክፍል ስላሴ ወይም አብ፣ ወልድ፣ መንፈስ ቅዱስ እንዳለ አስረግጦ የሚነገር ክፍል ነው። መጀመሪያ ደረጃ ስላሴ የሚለውን ከማብራራት በፊት አንድ ነገር ላስታውሳችሁ። መጽሐፍ ቅዱስ ሚንባር ውስጥ ሁለት ነገር በሁለት ካታጎሪ መጽሐፍ ቅዱስን ማጥናት እንችላለን። የመጀመሪያው ኢንዳክቲቭ ባይብል ስተዲ ነው። ሁለተኛው ደግሞ ዲዳክቲቭ ባይብል ስተዲ ነው። ስለዚህ ኢንዳክቲቭ ባይብል ስተዲ ምንድን ነው? ኢንዳክቲቭ ባይብል ስተዲ ጀነራሊ ሚን የሚለው ሁለተኛው ደግሞ የሚባለው ደግሞ አኮርዲንግ ቱ ዚስ ነው ለዚህ የሚባለው

መጽሐፍ ቅዱስ ውስጥ ሦስትነት የት ተገኘ የሚለው ቃላቶችን ለማወቅ ሲፈልግ የመጀመሪያው ሥላሴ የሚለው ቃል የመጣው ወይም በእንግሊዝኛ በተለምዶ ትሪኒቲ የሚባለው ወርድ ሲሆን በመጀመሪያ ክፍለ ዘመን ፈርስት ሰንቸሪ የመጣ ቃል ነው። ያ ማለት አብ፣ ወልድ፣ መንፈስ ቅዱስ የሚለው ቃልን የሚደግፍ ቃል ነው። ትሪኒቲ ወይም ሥላሴ ወደ አማርኛ ቋንቋ ሲተረጎም ደግሞ ሶስትነት ማለት ነው። ብዙ ሰዎች ስለማቁት ነው የሚከራከሩት እና ሶስትነት ማለት ነው። ሲላዘ ማለት ነው። ሶስትነት ማለት ነው። ሶ ሶስትነት ማለት አብ ወልድ መንፈስ ቅዱስ የሚሉትን ቃል ሲሆን አብ ወልድ መንፈስ ቅዱስ ደግሞ በአካሉ ሶስት በሀሳቡ በአገዛዙ በአፈጣጠሩ አንድ ነው ማለት ነው።

ትምህርቱን ያስጀመረው ሰውዬ ሳብለስ የሚባለው የጀርመን ሰው ነበረ ማለት ነው። ይሄ ጀርመናዊ ሰውዬ ሞዳሊዝም ማለት ዋነ ጋድ ማለት ነው፣ በእንግሊዝኛ ዋነ ጋድ እግዚአብሔር ሶስት አካል አይደለም አንድ አካል ነው ብለው የሚያስተምር አዲስ ትምህርት መጣ ማለት ነው። ከዛ ይህንን ትምህርት እየተቃወሙት ቆዩ ማለት ነው። ከትንሽ ቀናት በኋላ ይህንን ትምህርት ተቃወሙ። ከተቃወሙ በኋላ 325 በኒቅያ ጉባኤ ያ ሳብለስ የሚባለው ሰው ምግብ በመቅረብ ሌሎቹ የእሱ ዶሚኔሽን የሚይዙ ሰዎችን በመቅረባቸው እነዚህ በኒቃያ ጉባኤ የሀይማኖት አባቶችን በመቅረብ ውይይት በማድረግ ይሄኛው ስህተት እንደሆነ አረጋግጠው ምንድርክቷል አወቅዘውታል ማለት ነው። ምን የሚባለው አብ ወልድ መንፈስ ቅዱስ አንድ አካል ነው ብሎ የሚያስተምሩትን ማለት ነው። ይሄኛውን ግንዛቤ እንድታቁ ፈልጋል። አብ ወልድ መንፈስ ቅዱስ አንድ አካል ነው ብሎ የሚያስተምሩት ሶስት መቶ ሀያ አምስት በኒቃያ ጉባኤ የተወከለ ትምህርት እንደሆነ እንዲታቁልኝ ይፈልጋሉ። ሁለተኛው ደግሞ በዚህ በእኛ ዘመን ደግሞ አቦሊ መንፈስ ቅዱስ አንድ አካል ነው ብለው የሚያስተምሩ የኑፋቄ ትምህርቶች አሉ። ይሄ ትምህርት የመጣው ፍራንክ የሚባል በአሜሪካ ሳይንቲስት እ 19 13 አመተ ምህረት ነው ማለት ነው። በ19 13 ዶሚኔሽኑን ፈጥረ። ሁለተኛው ደግሞ ማጥመቅ ያለብን በአንድ ስም በኢየሱስ ስም ነው ብሎ ምን ያደረገ ማለት ነው፣ አባጭ ወይም እንደ አዲስ ትምህርት ጀመረ። ስለዚህ በዚህ ውስጥ በዚህ ዶሚኔሽን ውስጥ ያላችሁ ሰዎች እንን እንዲታውቁና ከዚህ እንድትረዱ ከኛ እንድትማሩ ነው የምንፈልጋችሁ። ስለዚህ ወደ እሳት እንድትገባ የምንፈልጋችሁ። ስለዚህ አዳምጣችሁ ከኛ ትምህርት ካገኛችሁ ጥያቄም ካላችሁ ኮመንት እያደረጋችሁን ለመማር እንሞክራለን። ስለዚህ በፍራንክ ዘመን የመጣውን ወይም ከዚህ ከመቶ ዓመት በፊት ነው ያው እንዲህ አዲስ የተጀመረው። እና ስለዚህ ይህኛውን ትምህርት ለማውገዝ እንዲትሞክሮ ለማሳሰብ ወጣ ሊሆን ማለት ነው። ከዚህ ጋር ተያይዞ እንግዲህ ስለዚህ አንድ ቃል ስለሚያስፈልገን ለዚህ የሚደግፍልን አንድ ቃል ለማንበብ እንሞክራለን። ማቴዎስ ወንጌል 16 19 ላይ ያለውን ቃል ለማንበብ እንሞክራለን ማለት ነው። ስለዚህ ይህን ኑፋቄ ትምህርት ተከትለን መንግስተ ሰማያትን እንገባለን ወይስ አንገባም የምለውን ለማወቅ አንድ ቃል ለማመን ሞክራለን ማለት ነው። አሁንም እስከ አንድ እስከ አንድ ነገር ላይ ስለክራቹ ሰብስክራይብ ያደረጋችሁ ያደረጋችሁ ሰዎች ሰብስክራይብ፣ ሼር ያደረጋችሁ ለብዙ ሰዎች እንዲደረስ አድርጉልኝ። የመንግስተ ሰማያትን የሚመክፈታዎች ይሰጠዋል። በምድር እየታሰረው ሁሉ በሰማያት እየታሰረ ይሆናል። በምድር የሚፈታው ሁሉ በሰማያት እየተፈታ ይሆናል አያችሁ። ስለዚህ ምን እያለ ነው መጽሐፍ ቅዱሳችን? በሰማይ የታሰራችሁት ሁሉ በምድር የታሰረ ይሆናል የፈታችሁት ሁሉ በምድር የፈታ ይሆናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምረዋል። ስለዚህ አሁን ሶስት መቶ ሃያ አምስት ላይ በኒቅያ ጉባኤ የተወገዘው ትምህርትን ተከተላችሁ ወይም እነሱ ትክክል አይደሉም የፍርሃን ፍልስፍና ሉ ትክክል ብላችሁ የምትከተሉ ሰዎች መንግስት ሰማያትን እንደማትወርሱ ለቴክስ ነግራቸዋል ማለት ነው። ስለዚህ ይሄ ትምህርት ሦስት መቶ ሃያ አምስት ላይ በኒካዋ ጉባኤ የተወገዘ ትምህርት ስለሆነ ከዚህ ካላችሁበት ከጨለማ መንፈስ እንድትወጡ ጥሪ አቀርባለሁኝ ማለት ነው። ሁለተኛው ደግሞ ማቴዎስ 18 ላይ ያለውን ቃል ለማንበብ ሞክራለሁ። ስፍራውን በጌታ ሲኖኝ አነባለሁ። እውነት እላቸዋለሁ በምድር የሚታሰሩት ሁሉ በሰማይ የታሰረ ይሆናል በምድርም እየተፈቱት ሁሉ በሰማይም እየተፈታ ይሆናል። ስለዚህ ኢየሱስ ክርስቶስ ዘግቶታል። ኢየሱስ ክርስቶስ ዘግቶታል። ለቤተ ክርስቲያናችን ምን ሰጠ? ስልጣን ሰጣት ማለት ነው። ከሰጣት በኋላ ምን አለ? በምድርም እየታሰራችሁት ሁሉ በሰማያትም እየታሰረ ይሆናል። በምድርም እየፈታቸው ሁሉ በምድርም በሰማይም የተፈታ ይሆናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ያስተምሩናል። ስለዚህ ይህንን የሚሰሙ ሁሉ እናንተ በተለይ አንድ ፐርሰን ያለ ብላችሁ የሚትከረከሩ ሰዎች በኒቅያ ጉባኤ የተወገዘውን ትምህርት ይዛችሁ ከሚትከራከሩ ይህን እንደዚህ አይነት ነገሮችን ብትሰሙና ካላችሁበት ከጨለማ መንፈስ ራሳችሁን እንድታመልጡ ለማሳሰብ ይወዳለሁኝ ማለት ነው። ከዚህ በመቀጠል ግን አንድ ነገር ልንገራችሁ። ስለ ስላሴ ትምህርት እየገባን ስለሆነ ለስላሴ ማለት አብወልድ መንፈስ ቅዱስ ማለት ነው። ሰው ስላሴ የሚለው ቃል የመጣው በመጀመሪያ ክፍለ ዘመን ነው። ሰው ስላሴ ማለት በእንግሊዝኛ ቋንቋ ትሪኒቲ ማለት ነው። ስለዚህ ትሪኒቲ የሚይዘው አብወልድ መንፈስ ቅዱስ ይይዛል ማለት ነው። ስለዚህ ይህንን የሚያሳዩ በርካታ ጥቅሶች አሉ። ከነዚህ ውስጥ ብዙ አንስተን የምንነጋገርበት ሰዓት ይሆናል። እናንተ ሳብስክራይብ ሼር እያደረጋቸው ለብዙ ሰዎች አድርሱልን። የመጀመሪያ ዘፍጥረት አንድ ሃያ ስድስት ያለውን ቃል በጌታ በኢየሱስ የምናነባለን ማለት ነው እግዚአብሔርን ማለት ሰውን በመልካችን እንደሚሰራችን እንፍጠር የባህር ሰዎችንና የሰማይ ወፎችን እንስሳትንና የምድር የምድርን ሁሉ እየግዙ አያቸው እንፍጠር። ስለዚህ በሌላ በኩል ፐርሰን ማለት ያው አካል ማለት ሁለት አንድ ነገር የሚል ንግራቸው አካል ማለት በአማርኛ ቋንቋ በብዙ ሊተረጎም ይችላል። በብዙ ነገሮች ሊተረጎም ይችላል ማለት ነው። እንደ አውሎ ነው የምናየው አካል ማለት ፐርሰ ኢነነት ማለት ነው። ኢነ ማለት የሚችል እውቀት ያለው ማለት ነው። አካል ማለት ሰው ስለዚህ ኢነነት ማለት አሁን ለምሳሌ 3 ሰው 3 ፐርሰን ኢነ ኢነ ካለ 3 ፐርሰን ያለ ማለት ነው። አያችሁ፣ ኢነ ካለ 3 ፐርሰን ያለ ሌላ ሰው፣ ሁለት ሰው ኢነ ኢነ ካሉ 2 ፐርሰን ብቻ አሉ ማለት ነው። እና አንዳንድ ሚስአንደርስታንዲንግ የሚያደርጉ ሰዎች ስላሉ አካል ማለት የቦዲ አካል የሚመስላቸው ሰዎች ስላሉ አካል ማለት ምንድን ነው ፐርሰን እንደሆነ እንድታወቁ ፈልጋለሁ። ቦዲ ሳይሆን ፐርሰን እንደሆነ እንድታወቁ ፈልጋለሁ። ሁለተኛው ሌላው ትርጉም አካሉ በአማርኛው አካል ማለት ለምሳሌ ከቦዲያችን መካከል አንዱ አካል ማለት ከቦዲው አንዱ ክፍል ማለት ስለዚህ ከቦዲው አንዱ ክፍል በዚህም አማርኛ እያወቃችን እንዲታሄዱ ሚስአንደርስታንዲንግ እንዳታደርጉ ማለት ነው። አሁን ለምሳሌ እግር አንድ አካል ናት ማለት ነው። አካል በዛም ሊተረኩም ይችላል። ሌላኛው አካል ደግሞ አሁን ለምሳሌ ጎቨርንሜንታሊ አካል ያለ ምሳሌ የመንግስት አካል ነው የሚንለው። አሁን ለምሳሌ መንግስት ውስጥ የመንግስት ሰቃተኛ ውስጥ አሁን ለምሳሌ ፖሊሶችን ከወስድም ፖሊስ የመንግስት አካል ነው። አካል ማለት ሳብሴቲ ማለት ይቻላል። እዛ ውስጥ የተካቶ ያለው ነገር ማለት ይቻላል ማለት ነው። ሳብሴቲ ማለት ይቻላል ማለት ነው። አካል ማለት ብዙ ትርጉም ስላለው እኛ አካል ስንል ዲም ደግሞ ባይብሊካሊ አካል እያለ እያለ ያለ ነው ፐርሰን ማለት ማለታችን ነው። ኢነነት ኢነ ማለት የሚችል ማለት ነው። ሶ ይሄ ካልን በኋላ መጽሐፍ ቅዱሳችን ውስጥ ሶስት ኢነ ማለት የሚችሉ አምላክ ያለ ማለት ነው። በአምላክነቱ አንድ የሆኑ በአካል ደግሞ ሶስት የሆኑ ማለት ነው። እነሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ ማለት ነው። ይህንን ለማስረጃ ለማቅረብ ያክል ዘፍጥረት አንድ 26 ያለው አንድ ብናዋል። ሁለተኛው ደግሞ አሁንም ዘፍጥረት 218 ላይ ያለውን ቃል እናነባለን ማለት ነው። እንዲህ እግዚአብሔር አምላክም አለ፣ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመለከተው ረዳት እንፍጠርለት አለ። ስለዚህ እንፍጠርለት ካለ እንፍጥር ይለት ካለ ስለዚህ፣ ስንት ፐርሰን ያለ ማለት ነው? ብዙ ፐርሰኖች ያመለክታሉ ማለት ነው። አያችሁ፣ ብዙ ፐርሰን ያመለክታል። ስለዚህ ልፍጥር ካለ አንድ ፐርሰን ነው። እንፍጥር ካለ ደግሞ ሁለት እና ከዛ በላይ የሆኑ ፐርሰኖችን ያመለክታል ማለት ነው። እነዚህ ፐርሰኖች ደግሞ እነማን ናቸው? በመጽሐፍ ቅዱሳችን በአዲስ ኪዳን ደግሞ ተገልቷል ማለት ነው። መጀመሪያ ማተስ ወንጌል ብራ 3 ቁጥር 16 ላይ ያለውን ቃል ማሁን ያሳየናል ማለት ነው። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። ማን ነው አየው? ኢየሱስ ነው ያየው። አያችሁ መንፈስ ቅዱስ ወደ በእርግብ መልክ ሲወርድ አየ። ያየው ማን ነው? አምላካችን ኢየሱስ ክርስቶስ እግዚአብሔር ወልድ ማለት ነው። ሁለተኛው ደግሞ እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የሚወደው ልጅ ይሄ ነው። አያችሁ ከሰማይ ድምጽ መጣ ከማ ከአ ከአባቱ ድምጽ መጣ። ምን አለ? የሚወድ ልጅ ይሄ ነው። ይሁን ማርቆስ ላይ ስለዚህ ድምጽ ያሰማልና ካለ ያለ የተጠመቀ ካለ ያለ እንደ መር እንደ ርግብ የወረደው አካል አለ ማለት ነው ያም መንፈስ ቅዱስ ይባላል ማለት ነው። ሌላው ደግሞ አቦድ መንፈስ ቅዱስ እንዳለ ሶስት አካላቶች እንዳሉ የሚያሳዩ ጥቅሶች ውስጥ ሌላኛው ጥቅስ ደግሞ ሌላኛው የመጽሐፍ ቅዱስ ቦታ ደግሞ ዮሐንስ ወንጌል 15 26 ላይ ያለው ቃል ያሳያል ማለት ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። አያችሁ፣ አብ አለ። ተጀግና አያችሁ፣ ልጁ ሥጋ ነው። ከአብ ምን እልካለሁ መንፈስ አያችሁ። ስለዚህ ምን እያለ ነው እዚች ጋ? ዳሩ ግን ከአብ ዘንድ የምልክላችሁ አጽናኝ እርሱም እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ከየት ነው የሚመጣ? ከአብ ነው የሚመጣ። እርሱ ስለ እኔ ይመሰክራል። እርሱ እርሱ ማነው? መንፈስ ቅዱስ ነው። እኔ ያለው ደግሞ ኢየሱስ ክርስቶስ ነው። ስለ እኔ ይመሰክራል። ስለዚህ መንፈስ ቅዱስ የሚባለ ቃል ያለ እርሱ ማለት የሚንችል፣ ሁለተኛው ደግሞ ኢየሱስ የሚባለ ቃል ያለ ሦስተኛው ደግሞ አብ አካል ያለ ማለት ነው። ይህም ክፍል ኢየሱስ ክርስቶስ አብ እንዳይደለ፣ አብ ወልድ እንዳይደለ የሚያሳይ ጥቅስ ነው ማለት ነው። ዮሐንስ ወንጌል 14፥16 ላይ ቃል ያለው እንደዚህ ይላል። አብ በዚህ ላይ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ፣ እርሱ ሁሉን ያስተምራቸዋል። አሁን አስተማሪ የሚሆናል ማለት መንፈስ ቅዱስ። ማን ያስተምረናል? መንፈስ ቅዱስ ማነባለው ኢየሱስ ያስተምራቸዋል። እኔም የነግራችሁት ሁሉ ያሳስባቸዋል። ማ ኢየሱስ የነገረልን የሚያሳስበልን ማለው መንፈስ ቅዱስ ኢየሱስ ክርስቶስን ነግሮን ነበረ። የሚያሳስበልን አለማ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ኢየሱስ አይደለም፣ አብ ኢየሱስ አይደለም፣ ወልድ ያ አይደለም። ስለዚህ ኢኔ የሚል አካል ያለ እርሱ የሚል አካል ስለዚህ የራሱ የጫለ ኢኔ የሚባል አካል ነው ማለት ነው። እያወራን ያለን ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ ሌላ ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው እውነት መንፈስ ነው። አያችሁ? ስለዚህ ሌላ አጽናኝ ይላችኋል። ስለዚህ እሱም ያስተምራችሁ ተብሎ የተገለጸልን መንፈስ ቅዱስ ነው። ስለዚህ ኢየሱስ ደግሞ ይህን መንፈስ ቅዱስ እንደሚያደርግልን እናገኛል ማለት ነው። ስለዚህ መንፈስ ቅዱስ ኢየሱስ አይደለም፣ መንፈስ ቅዱስ አብ አይደለም፣ አብ ወልድ አይደለም ማለት ነው። ማቶስ ወንጌል 16 ላይ ደግሞ የግዚብር ቃል እንደዚህ ይላል። ኢየሱስም ወደ ፊልጵዎስ ቀሳሪ አገር በደረሰ ጊዜ ደቂ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቅም እሱም አንዳንዱ መጥመቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ ይህንን ማን እንደሆኒው ትላላችሁ? አላቸው ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነ ያለ አላቸው። በዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ሁለተኛው ደግሞ ፐርሰኑ አንድ አንድ ፐርሰን ነው የሚሉ ሰዎች ኢየሱስ ክርስቶስ ልጅ የተባለው ስጋን ከለበሰ በኋላ ከተወለደ በኋላ ከተወለደ በፊት ልጅ አይባልም፣ ስለ ይስላል ስለዚህ፣ እስኪ አንቺን ቪዲዮ አይተን የሚመልሱ እዚህ የእግዚአብሔር ልጅ ሲባል ለመስዋዕት የተዘጋጀው ስጋ ማለት ነው። የስጋው ሰውነት ማለት ነው። ጌታ ኢየሱስ ይመስል ምን ያደ እንታያችሁት ስጋን የለበሰው ለመስዋዕት የተዘጋጀው ስጋ ነው ብለዋል። ስለዚህ ይሄ ኑፋቄ ትምህርት ነው እና በደንብ እንድትሰሙልኝ ይፈልጋለሁ። ሰው ምንድነው? ኢየሱስ ክርስቶስ ከዚህ በፊትም ልጅ እንዲ አለም ሳይፈጥር በፊትም አብ አባት ያቸው ከአባቴም እጅ ከማጅ ከአባት ከነ ሳይሆን ከአባቴ እጅ ሊያንጥቃቸው ማንም አይችልም። ሊያንጥቃቸው ማንም አይችልም። እኔና አብ አንድ ሰው እርሱና አብ አንድ ናቸው። ምን ማለት ነው? ማለት ራሱ ሁለት ፐርሰን እንዳሉት ያሳያል ማለት ነው። እና አብ ማለት ያለ በሀሳቡ አንድ ናቸው ማለት ነው። ስለዚህ እኔ እና አብ አንድ ነን ማለት ነን ማለት ሁለት እና ከዛ በላይ ፐርሰን ይላሉ የሚያሳይ ቃል ነው። ስለዚህ እኔ ኦንሊ ዲቲስቶችም እኔ እንትን ነው አብ አብ ነኝ ፐርሰን ብቻ ስለሆነ አለ አብ ያለ። ስለዚህ ሁለቱም አንድ ናቸው። ምን ማለት ነው? በሀሳቡ በአምላክነቱ በአገዛዙ አንድ ናቸው ማለት ነው። ሰው ምን እያለ ነው? ኢየሱስ ክርስቶስ ሁለቱም አንድ አይነት ሀሳብ አንድ አይነት ሀሳብ ያላቸው ማለት ነው እንጂ ሁለቱም አንድ ነው ማለት አይደለም። ስለዚህ ኢየሱስ ክርስቶስ አብ ከሆነ እኔ አብ ነኝ ማለት ነበረበት። እኔና አብ አንድ ሲል ማለት ነው። ሁለተኛው ደግሞ የእግዚአብሔር ልጅ ሲባል ልጅ የሚለው ደግሞ ጋውን ጋር ካደረገ በኋላ ነው ከለበሰ በኋላ ኢየሱስ ልጅ የሚባለው ስላሉ፣ በዚህ ደግሞ ምላሽ የሚሆነው ነገር ያሳያችኋለሁ። ዮሐንስ ወንጌል አንድን ማለት ነው። ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም በመጀመሪያ እግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ። መድኃኒታችን ኢየሱስ ክርስቶስ እርሱ ማለት ነው። ቃልም ሥጋ ሆነ። ስለዚህ ቃል ተብሎ የነበረው ማነው ማለት ነው ኢየሱስ ክርስቶስ ነው። ስለዚህ ይሄኛውን ደግሞ ሞር ያጋራልኛል እችን የዮሐንስ ወንጌል መጽሐፍ ምዕራፍ አንድ ብቻ ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን ይናገራል። ፍጹም አምላክነቱ በመጀመሪያው ቃል ነበረ ብሏል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄ ቃል ማለት ነጮቹ ር ብለው የሚሉት ወይ ደግሞ በእኛ ንግረተ ቃል ብለን የምንለው በግዕዝ የንግግር ቃል አይደለም፣ አካላዊ ቃል ነው። እርሱ ነው ያለው በአማርኛው እርሱ ብሎ ካለ እኔነት አለው ማለት ጌታችን ኢየሱስ ክርስቶስ አካላዊ ቃል ምን ማለት ነው? እሱ ማለት ዓለም ሳይፈጠር በዘላለም ውስጥ ከአብና ከመንፈስ ቅዱስ ጋር በመለኮቱ በሦስትነቱ በአንድነቱ ሲመለክ ሲወደስ በመላእክት ዓለም ሲዘመርለት ሲመዘገብ የኖረ የዘላለም አምላክ እግዚአብሔር ወልድ ነው። ኢየሱስ አያችሁ፣ ኢየሱስ ወልድም እግዚአብሔር ይባላል ማለት ነው። መጀመሪያ በእግዚአብሔር ዘንድ ነበር በእግዚአብሔር ዘንድ የነበረው ማን ነው? ኢየሱስ ክርስቶስ። ስለዚህ ሄንድሪክስ ኢየሱስ ክርስቶስ ከዘመናት በፊት የነበረ አምላክ ከዘመናት በፊት የነበረ ከአብ ጋር የነበረ አምላክ ነው። ይህንም ካዳችሁ መንግስተ ሰማያትን መግባት አይቻልም እና ከስ ጀለማ እንድትወጡ ይፈልጋሉ። ሌላው ኢየሱስ ክርስቶስ ከዚህ በፊትም እንደነበረ በአብ ዘንድ እንደነበረ የሚያሳይ ቴክስ ነው። ስለዚህ ስኬችን ቴክስ አይተናት የሚመለስ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ አለሚ በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይናል። አያቸው ከጥንቱ ጀምሮ የተጀመረው ከጥንቱ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ወራሽን ያደረገው ማነው? እግዚአብሔር ያለ ዓለማትን እንደፈጠረበት እኔ ስለዚህ እግዚአብሔር ዓለማት በልጁ ፈጥረ እያለ ነው። እናንተ ልጅ የተባለው ኢየሱስ ክርስቶስ ልጅ የተባለው ምንድነው? ስጋውን ነው። የእግዚአብሔር ልጅ ሲባል ለመስዋዕት የተዘጋጀ ስጋ ማለት ነው። የሆን ልጅ በፈጠረበት ነው። ስለዚህ የነበረው በእግዚአብሔር ዘንድ እንደነበረ አሁን ያሳይተናል። እንደናንተ አስተምነው ከሆነ ከማርያም ስጋውን ያገኘው ከ2000 ዓመት በፊት ነው። ግን አለምንም በልጁ ነው የፈጠረው እያለ ያለ ነው። ሄግ እንደዚህ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ በፊትም እንደነበረ የሚያሳይ ጥቅስ ነው። ስለዚህ የሚሻሻል ነገር ካለ ለማሻሻል እንዲሞክራለን። ያለገባችሁ ነገር ካለ ኮመንት ላይ ታሳውቁልኛላችሁ። አገልቁልኝ ሰብስክራይበሪ ቡልን ቆርጣችሁ ለቲክቶክም፣ ለፌስቡክም እየላካችሁ ይህንን